ጊዜያት የእግዚአብሔርን መልእክት በመናገራቸው ከቤተ ክህነትም ከቤተ መንግስትም ብዙ ግፍና መከራ ተቀብለዋል። በ1978 ዓመተ ምህረት ለባህታዊ ገብረ መስቀል ከእግዚአብሔር የተላለፈላቸው መልእክቶች በርካታ ነበሩ። በሃይማኖት ምክንያት ብዙ ፈተና ይደርስብሃል፣ 15 ጊዜ ታስረ ትፈታለህ በተባሉትን መሰረት ትንቢቱ ተፈጽሟል። ለበርካታ ጊዜያትም ትንቢትን በመናገራቸው ምክንያት ታስረዋል፣ ተገርፈዋል። እኔ ወይ ነቢይ ወይ ሐዋርያ አይደለሁም፣ ግን ከበል አማህያ እንደ አንዱ ልሆን እችላለሁ ሲሉ በ2005 ዓመተ ምህረት በአቦል መጽሔት ላይም ተናግረው ነበር። የነገረኝ ያቻችን ነገር እጠብቃለሁ። በእኔም በህይወት ውስጥ እንዲያስፈጽመኝ እጸልያለሁ። አባቶች የምጸልዩልኛ ለማለት ፈልጌ፣ ፈጣሪ አምላክ እግዚአብሔር ባህታዊን ድሀ ሰብሳቢ፣ መጽሐፍ አከፋፋይ ትሆናለህ፣ በአብርሃም ስም ትጠራለህ ብሎ በተናገራቸው መሠረት ተፈጽሟል። በዚች እምነትህ በሰማዕትነት ታልፋለህም ተብለዋል። እነዚህም ትእዛዛት ወቅታቸውንና ጊዜያቸውን ጠብቀው በመፈጸም ላይ ይገኛሉ። ቅዱስ መጽሐፍ እንደሚለው መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ፣ ወንዶችና ሴቶች ልጆቻችሁም ትንቢትን ይናገራሉ፣ ሽማግሌዎቻችሁም ሕልምን ያልማሉ፣ ጎበዞቻችሁም ራእይን ያያሉ። የሰው ልጅ ሆይ ፊትህን ወደ እስራኤል ተራሮች አቅና ትንቢትንም ተናገርባቸው ትንቢተ ሕዝቅኤል ምዕራፍ ስድስት ቁጥር ሁለት እግዚአብሔር አምላካችን የተናገረውን አያስቀርም የማያደርገውንም አይናገርም ይላሉ። ሁል ጊዜም ስለተናገሯቸው ትንቢቶች ሲጠየቁ የሶስት ዓመት ህፃን ሆኜ ጉር የሚባል ጫካ አለ። እዚያ ከእህቴ ጋር ዘውድነሽ ትባላለች፣ ከእህቴ ጋር ከውቶች እጠብቅ ነበር እሳት ውስጥ ሆኖ ግን ድምፅ ሰማው ማለት ነው። እኔ ያን ጊዜ ማስተዋል አልችልም ይ የሶስት ዓመት ህጻሜ ግን ያን ጊዜ የነገረኝ ነገር ያየሁት እሳት ውስጥ ያየሁት ነገር እስካሁን በአእምሮ ውስጥ አለ እና ትንቢቱን ስናገር መጀመሪያ የሶስት ዓመት ላይ ያየሁት ነገር እሳት ውስጥ ምልክት አለሁ ያ ምልክት ካየው ብቻ ነው ትንቢት ነው ብዬ መናገር መጽሐፍ የምንፈልገው። ባህታዊ ገብረ መስቀል የእግዚአብሔርን መልእክት የመናገር ጸጋ የተቸራቸው ገና በአፍላ ዕድሜያቸው ነበር። በ1970ዎቹ አጋማሽ በዓለም ያፈሩትን ጥሪት ሁሉ ለእናት አባታቸው መጦሪያ እንዲሆን ወስነው፣ ድንገት ፈጣሪ አምላክ እግዚአብሔር በራእይ ወደ ነገራቸው የምንና ህይወት ሲያመሩ መላ ቤተሰቡ በውሳኔያቸው ግራቢ ጋቡም የ21 ዓመቱ ባህታዊ እግዚአብሔር ወዳዘዛቸው መልእክት ነጋሪነት የምንናነት ጉዞን ለመጀመር መልካም ማዕዛ ወዳለው መሶ ቤቱ አሻገቡ። የባህታዊ ትንቢት መነገር የጀመረው በ1977 ዓ ም በአዲስ አበባ በጀነራል ወርቁ ዘውዱ ቤት በጥበቃ ሠራተኝነት ተቀጥረው ሳሉ የሚያገኙትንም ደሞዝ ለቦሌ ቅዱስ ሚካኤል ቤተ ክርስቲያን ማሰሪያ በሚያውሉበት ጊዜ ነው። አንደኛው ደርግ ሰባ ሰባ 83 ዓመተ ምህረት አይዘልም የሚል ነው ሁለተኛው ደግሞ የስላሴ የተዘጋው በር ይከፈታል አራት ኪሎ ሀውልቱ ዝር ትልቅ ዘንዶ ይወድቃል ደሙ በከተማ ይፈሳል ያን የረገጠ ሁሉ መርዝ ይሆንበታል ይህንኑ ጥሪ በመቀበል በ1978 መስከረም 12 ቀን ተልእኳቸውን ጀመሩ ዘንዶ ያልኩት መንግስቱ ኃይለማርያም ነው ወደቀ ማለት ከስልጣን ወረደ ሄደ ማለት ነው የመንግስቱ ኃይለ ማርያም ባለስልጣኖች የነበሩት ግን በደሙ በከተማ ይፈሳል እና የቀይ ሽብርና የሽብር እያሉ ሰው የገደሉ ሁሉ መርዝ ይሆንባቸዋል፣ እስር ቤት ታጉረው እዛው ይሞተዋሉ። በደርግ ዘመን ደርግ 1983ን አይዘልም ብሎ መናገር ያስፈራ ነበር። በቤተ ክርስቲያን ውስጥ እንዳታስተምር ተብዬ መንገድና ገበያ ውስጥ ነበር የምናገረው። ከዚያም በገበያ ተይዤ ታስሬያለሁ ሲሉ በወቅቱ በተለያዩ መጽሔቶች ላይ ከሰጧቸው ቃለ መጠይቆች መረዳት ይቻላል። አሁን እምቆጥራቸው ትንቢቱ መቼ ተነገረ፣ መቼ ተፈጸመ የሚለው ነው። አምስት ዓመት ስድስት ዓመት ሊቆይ ይችላል። አሁን እንደ ምሳሌ የማስቀምጣቸው ደርግ ሰባ ሰማንያ ሦስት ዓመተ ምህረት አይዘልም፣ በቅሚያ በድፍረት የሰራችሁበትን የዘረፋችሁትን ገንዘብ አትበሉትም፣ የሰራችሁ ቤት አትቀመጡበትም፣ የሥላሴ በር ይከፈታል፣ የሌኒን ሐውልት ይፈርሳል እንደዚህ እያልኩ ዞር ነበር። ቤተክርስቲያን ባያስገቡኝ እንኳን ያው በዳር በዳር እየሆን እናገራለሁ። የተናገሩትም ትንቢት ጊዜውን ጠብቆ ተፈጽሟል። ዘንዶ መንግስት ነው። መንግስቱ ኃይለማርያም ወደቀ። ደም የተባለው በሽብሩ የተገደሉ ናቸው። ደሙን የረገጡት የደርግ ባለሥልጣናት መርዝ ሆኖባቸው ችግር ውስጥ መግባታቸውን የሚያሳይ ነበር። ታሪኩን በ1985 ዓ.ም በህሊና መጽሔት ላይ ሰፍሮ እናገኘዋለን። በ1982 ዓ ም በፍልሰታ ጾም ታላቅ ሱባኤን በያዙበት ወቅት የሚያስደንቅ ራእይና ተልእኮን ተቀበሉ። ምንም እንኳ ብዙ ጊዜ ራእይ ቢያዩም ነሐሴ 13 ቀን 1982 ዓ ም ያዩትና የተነገራቸው ከበድ ያለ ቃል ነበር። በተባሉትም መሰረት ወደ አዲስ አበባ መስከረም 28 ቀን 1983 ዓ ምት ገቡ። በዚያም በርካታ ተአምራትን በእግዚአብሔር ፍቃድ ካደረጉ በኋላ ወደ ቅድስተ ሀገር ኢየሩሳሌም አቀኑ። በዚያም በተለያዩ ገዳማት ጸሎትን ካደረጉ በኋላ ገብረ መስቀል፣ ወደ ሀገር ተመለስ፣ አህያ እረከሰ፣ ገንዘባችሁን አዘጋጁ፣ የሰው ልጅ ተወደደ፣ ቦታችሁን ምረጡ ብለህ ንገር፣ አይዞሃት ትፍራ የሚለውን ራእይ ባዩት መሠረት ወደ ሀገራቸው በመመለስ በየአብያተ ክርስቲያናቱ መልእክቱን አደረሱ። እውነተኛ ትንቢት አለ፣ ሐሰተኛ ትንቢት አለ። በመጀመሪያ ሐሰተኛ ትንቢት ምንድን ነው ስንል ትንቢተ ኤርምያስ ምዕራፍ 13 ላይ እኔ ሳለካቸው፣ እኔ ሳልናገራቸው፣ በሐሰት እግዚአብሔር ላከን፣ እግዚአብሔር ተናገረን ብለው የሐሰት ትንቢት የሚናገሩ አሉ ይላል። በአዲስ ኪዳን በማቴዎስ ወንጌል ምዕራፍ 24 ላይ ሐሰተኞች ነቢያት ይነሳሉ፣ ሐሰተኞች ትንቢት ተናጋሪዎች ይመጣሉ ይላል። ሐሰተኞች አሉ። በሐሰት የሚያናግረው ደግሞ ዲያብሎስ ነው፣ ሰይጣን ነው ማለት ነው። ከእግዚአብሔር የሆነው ግን እውነት ነው ማለት ነው። እሱም በትንቢተ ኤርምያስ ምዕራፍ አንድ ቁጥር አራት ከእናትህ ሆድ ሳልሰራህ አውቅሃለሁ፣ ከማህፀንም ሳትወጣ ቀድሻለሁ፣ ለህዝብ፣ ለአሕዛብ ነቢይ አርጌሃለሁ ይ በሌላ መንገድ ደግሞ ኤርምያስ ላይ ምን አለ? እግዚአብሔር ከተናገረ ሰው ይናገራል። ይ የሚያናግረው እግዚአብሔር እውነት ከሆነ እውነት ነው። እውነትነቱ ደግሞ መፈጸሙ ነው። 1980ዎቹ መጀመሪያ ጀምሮ አራት ኪሎ ሐውልት ስር ዘንዶ ይውልቃል። ደሙም በከተማው ይፈሳል፣ ያንን የረገጠ ሁሉ መርዝ ይሆንበታል ሲሉ ከዋሻ ወጥተው ማስተማር በጀመሩበት ወቅት ጀምሮ በተደጋጋሚ ተናግረዋል። ባህታዊ ገብረ መስቀል የእግዚአብሔርን መልእክት በማስተላለፍ እና ወንጌልን በመስበክ በሀገር ውስጥ ይጓዙ ያዙ። ጎጃም፣ ደብረ ማርቆስ፣ ባህር ዳር፣ ደቡብ ጎንደር፣ ሰሜን ጎንደር ድረስ ትንቢት እየተናገርኩ እያስተማርኩ በዛ የተጓዝኩባቸው መንገዶች አሉ። በባህር ዳር ከተማ ደቡብና ሰሜን ጎንደር በመሄድ መንበረ መንግስት መድኃኔ ዓለም ቤተ ክርስቲያን በማረፍ ለአንድ ሳምንት ምህላ ጸሎት ካስያዙ በኋላ እግዚኦ በሉ ብለው ከተናገሩ በኋላ ለአንድ ቀን ታሰሩ። በሰሜን ጎንደር መብረቅ ይወርዳል፣ ደም ይፈሳል፣ እግዚኦ በሉ ጸልዩ የሚል ነበር። ከጥቂት ጊዜያት በኋላ ኢየሱስ ቤተክርስቲያን ረብሻ ተነስቶ ብዙ ሰው አለቀ። በተክለ ሃይማኖት ቤተክርስቲያን የመብረቅ እሳት ወረደ። የባህታዊ መልእክት ተፈጸመ። ብዙ ቤተክርስቲያን ታሰራለህ። ትልቁም ትንሹም ወደ አንተ ይመጣል። ብዙ በጎ ስራን ታሰራለህ። ከቀጨኔ መድኃኔዓለም ቤተክርስቲያን የተነሳው በጎ ስራ ለዓለም ይደርሳል፣ ዓለም ይድንበታል። ለዚህም ምልክቱ ከዓለም የተመረጠች አንድ ቀይ ሴት ወደ አንተ ትመጣለች። በዚህም ጊዜ የዚህ ትንቢት ቃል ይፈጸምልሃል። አይዞህ፣ አትፍራ ሲል እግዚአብሔር ነገራቸው። በዚህም መሰረት ለሁለተኛ ጊዜ ወደ ኢየሩሳሌም በሄዱበት ወቅት ወንድ ቤር የተባለችው አሜሪካዊት ወደ እርሳቸው ዘንድ መጣች፣ ትንቢቱም ተፈጸመ። እግዚአብሔር ምክንያት አለው። እኛ በዚያን ሰዓት እንደዚህ በተቸገርንበት ሰዓት ነው ወለተ መስቀል ወይም ወንድ ቤር የመጣችው። ይህንን ቤት ገዝታ ስትሰጠኝ ለካ አገልግሎቱ በዚህ እንዲቀጥል ነሯል ለኔ አላውቀውም እንጂ ለጊዜው ቤት የተገዛ ሊ መስሎኝ ነው እንጂ እግዚአብሔር ግን እንትን አለው ምክንያት አለው። በገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ከምህላ በኋላ እንዲህ ሲሉ ተናገሩ። እኔ ወደ ውጭ አገር እሄዳለሁ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ካሉት ጳጳሳት አንድም አይሾምም። የሚሾመው እንግዳ ነው። ምልክቱም ነጭ ልብስ ይለብሳል፣ እድሜም የለውም። በ1984 ሚያዝያ 7 ቀን ተናገሩ። ትንቢቱም በአቡነ ጳውሎስ ተፈጸመ። በ1984 ሚያዝያ 7 ቀን እሳቸው ሳይሾሙ ከአሜሪካም ሳይመጡ ልክ ከቀኑ 8 ሰዓት ትንቢት እንድናገር እግዚአብሔር ነገረኝ ማለት ካሉት ጳጳሳት አንድ አይሾም፣ የሚሾመው እንግዳን፣ ምልክቱን ነጭ ልብስ ይለብሳል፣ እድሜ የለውም ብለ ተናገራለን ዚብ አቡነ መርቆሪዎስ ጡረታ ተብለው ወረዱ። ሌላ መሾም ነበረበት። እኔ ሾምን ያሾመ የሚል ጳጳሳቱ መሃል ነበርና፣ አቡነ ጳውሎስ ከአሜሪካ መጡ፣ ፓትሪያሪክ ሆኑ፣ ነጭ ልብስ ለበሱ፣ ወንበራቸው ቁጭ አሉ። ይህን ነገር ነገሯቸው ማለት በ2003 ዓመተ ምህረት አቡል መጽሔት ላይ ሲጠየቁ በ1986 ስለተናገሩት ትንቢት እንዲህ ያስታውሳሉ። ኢትዮጵያና ኤርትራ መካከል ጦርነት ይነሳል፣ ደም ይፈሳል እሳት አደጋ የማያጠፋው እሳት ኤርትራ ይነሳል፣ እግዚኦ በሉ። እንዴት እንደዚህ ትናገራለህ? በማለት በመንግስትም በቤተ ክህነትም አካባቢ ልዩ ስም ተሰጥቶኝ ነበር ሲሉ በወቅቱ ከአቡል መጽሔት ጋዜጠኛ ጋር ያወጉት ተጽፎ በታሪክ ማኅደርነት ትዝብትን እያስጫሬ ይገኛል። በዚህም ምክንያት ለእስር ተዳርገውም ነበር። የተፈጸመው 1990 ይፈጸማል ብዬ ጽፍ የነበረ በ1990 ጦርነቱ ተጀመረ። ጥሉም ደሙም ፈሰሰ፣ ብዙ ሺህ ሰው አለቀ ማለት ነው። ተፈጸመ ማለት እግዚአብሔር፣ የተናገረኝን ካልተናገርኩ እሰቃያለሁ፣ መስራት፣ መብላት፣ ማረፍ፣ ጤና መሆን አልችልም። ያን ስናገር ነው የሚለቀኝ ያሉት ባሕታዊ ገብረ መስቀል በየጊዜው በርካታ ትንቢቶችን ተናግረዋል። ትእዛዛቱም ጊዜያቸውን ጠብቀው ተፈጽመዋል። ጊዜያቸው ያልደረሰውን ደግሞ በመፈጸም ላይ ይገኛሉ። ያ ነገር ታይቶኝ ይህን ንገር ብሎኝ ይሄንን መልእክት አድርስ ብሎ ማንም መንግስት ሆን ዳይሆን ሀብታም ባለስልጣን ትልቅ ነው ትንሽ ነው ማንም ንገር ያለኝን ነገር ካልነገርኩ መኝታ የለ መቀመጥ የለ መብላት የለ መጠጣት የለ። አሁን ያ ነገር በሶስት ዓመት ህፃን የታየኝ ነገር ከታየኝ በኋላ ስጋ አልበላም፣ ወተት አልጠጣም። አሁን ሃምሳ አምስት ዓመት በ2003 ዓ ም አቦል መጽሔት ላይ የተናገሩት ትንቢት እንዲህ ይላል። 2004 ዓ ም ለኢትዮጵያ በጣም አደገኛና ክፉ ዘመን ነው። በቤተ መንግስትና በቤተ ክህነት ትልቅ ሀዘን ይመጣል። የሆነ ሆኖ እግዚአብሔር አስቀድሞ የተናገረው ነገር ተፈጸመ። ለአቶ መለስ ዜናዊና አቡነ ጳውሎስ ነበር ትንቢቱ። 2004 ሐምሌና ነሐሴን አይዘሉም ነበር በአቦል መጽሔት ጻፍኩ። በቪዲ በቪዲዮ በቪሲዲ አውጥቼ ለሰው አደልኩ፣ በየመድረኩ ተናከርኩ። 2004 ሐምሌና ነሐሴ በቤተ መንግስት በቤተ ክህነት ሀዘን ይሆናል፣ አልቅሱ ጊዜው በሉ። ይህንንና ሌሎች ጉዳዮችን ያካተቱበት የትንቢት መልእክት የሚል መጽሐፍም ጻፉ። በትንቢቱ መሰረት ጊዜው ሲደርስ ከነሐሴ እስከ መስከረም 2005 በሰገነት ኪዳነ ምህረት ቤተ ጸሎት በመጸለይ ሱባኤ ያዙ። በአስረኛው ቀን የፓትርያርኩ ሞት ተሰማ፣ በቤተ ክህነት ሐዘን ሆነ። ቀጥሎ የቀድሞው ጠቅላይ ሚኒስቴር አቶ መለስ ዜናዊ ሞት ተሰማ፣ በቤተ መንግስት ሐዘን ሰፈነ። ባህታዊም ሐዘኑን በሱባኤ መቀበል አለብን በማለት ሱባኤውን ለአርባ ቀን አስቀጥለዋል።